እንደምን አረፍላችሁ ክቡራን ተመልካቾቻችን። አዲስ ቀን እንዳዘጋጀንላችሁ መረጃዎቻችን እናሻግራለን። አብርሃም ተስፋዬ ነኝ፣ አብራችሁን ቆዩ። በቀዳሚነት የምናነሳው የ2025 የዳይመንድ ሊግ አራተኛ ከተማ ውሎ ትላንትና ተከናውኗል። በሞሮኮ ራባት ከተማ ነበር ትላንትና የዳይመንድ ሊግ ውድድሮች መከናወን የቻሉት በዚህ መሰረት፣ ትላንትና በነበሩ ውድድሮች ተጠባቂ ኢትዮጵያ አትሌቶች በዚህ ውድድር ላይ ተሳትፎ ማድረግ ችለው ነበር። በአንድ ዘርፍ ብቻ ነው ኢትዮጵያ አትሌት ትላንትና አሸናፊ መሆን የቻለችው። በ800 ሜትር የሴቶች ውድድር ላይ ጽጌ ድጉማ አሸናፊ ሆና አጠናቃለች። አትሌቷ ከዛ በዘለ በብዙ ዘርፎች ሰልፎች ውስጥ ኢትዮጵያን አትሌቶች በተለይ በሴቶቹ በነበሩ ውድድሮች ላይ ተጠባቂዎቹ ኢትዮጵያን አትሌቶች ነበሩ፣ ነገር ግን ትላንትና ሳይሳካላቸው ቀርቶ ብሎ ማንሳት ይቻላል። በትልቁ የሚነሳው የ3000 ሜትር የሴቶቹ ውድድር ነበረ ትላንትና የተደረገው። ቢያትሪስ ቺቤት ትላንትና ቀዳሚ ሆና ገብታለች። 8 ከ1156 የገባችበት ሰዓት ሆኖ ተመዝግቧል። የዓለማችን ሁለተኛው ፈጣኑ ሰዓት ሆኖ ተመዝግቧል የአትሌቷ የትላንትና ሰዓት። በእርግጥ በቅርብ አመታቶች ውስጥ በጣም አስገራሚ የሚባል አቅሟን እያሳየች የምትገኝ አትሌት ናት። ያረረጣ አቅሟ በጣም ፈታኝ እንደሆነ በተለይ ከእሷ ጋር አብረው ለሚሮጡ አትሌቶች የመጨረሻውን 400 ሜትር የምትሮጥበት ፍጥነቷ ከባድ መሆኑን ተከትሎ ለየትኛውም አትሌት ከባድ ሰለሞኑ ይነገራል። ትላንትና ይሄንን ነው በሚገባ ማሳየት የቻለችው። ከተቀናቃኞቿ ፍጹም ልዩነትን አስፍታ ያሸነፈችበትን ውጤት ማስመዝገብ ችላለች። የዳይመንድ ሊጉም የአፍሪካም፣ የአመቱም የዓለማችንም ምርጡ ሰዓት ሆኖ የተመዘገበበት ውጤት ሆኖ ትላንትና ተመዝግቧል። በጣም ከዛ በዘለ የአፍሪካና የዳይመንድ ሊግም ሪከርድ ሆኖ የተመዘገበ ሰዓት ነው ትላንትና ማስመዝገብ የቻለችው በያትሬስ ቺቤት። ከዛ በዘለለ ግን ቀደም ብለን እንደገለጽ ነው የዓለማችን የምንጊዜውም ሁለተኛውን ጡ ሰዓቷን ያስመዘገበችበት ዳይመንድ ሊጉኑ ተመዝግቧል። ከዛ በዘለለ በዚህ ውድድር ላይ በርካታ ኢትዮጵያን አትሌቶች ተካፋይ ሆነው ነበር። እጅጋየሁ ታዬ አራተኛ ደረጃን ይዛ ማጠናቀቅ የቻለች አትሌት ናት። የኔነሽ ምክት አምስተኛ፣ ማርታ ለማየሁ ስድስተኛ ደረጃን ይዘው አጠናቀዋል። ከ11 ደግሞ እስከ 16ኛ ያለውን ደረጃም በተመሳሳይ ኢትዮጵያን አትሌቶች ይዘው ያጠናቅቁበትን ውጤት ትላንትና ማስመዝገብ ችሏል። ትላንት ቀደም ብለን እንደገለጽነው እንግዲህ በ800 ሜትር በሴቶቹ ጽጌ ድጉማ ቀዳሚ ሆና ገብታለች። ትላንትና ጥሩ የሚባል አቅሟን አሳይታለች። አንድ ከ57 ከ42 የገባችበት ሰዓት ሆኖ ተመዝግቧል። የትላንትናው በጣም አስገራሚው ነገር ከደቡብ አፍሪካዊ ሳይቻ ፕሮን ዲስ ከምትባል አትሌት ጋር የነበራቸው ፉክክር በጣም ጠንካራ እንደነበረ በደንብ ስንመለከት ነበር። በተለይ ሁለቱ አትሌቶች የገቡበት ሰዓት ምንም አይነት የሽርፍራፊ ሰከንድ ልዩነት እንኳን የለውም እና አንገት ለአንገት ተያይዘው ነበር የገቡት። በፎቶሾፕ ነው ተለይቶ ትላንትና የጽጌ ድጉማ አሸናፊነት የተለየው። በጣም ጥሩ የሚባል አቁማን ትላንትና አሳይታለች። በተለይ እስከ መጨረሻው ሰዓት ድረስ ላለመሸነፍ ያደረገችው ትግልም የአትሌቷን ጥንካሬ በደንብ የሚያሳይ ነበር ብሎ ማንሳት ይቻላል። ከዛ በዘለ በ3000 ሜትር ወንዶች መሰናከል ሞሮካዊ አትሌት ሶፊያን ኤልባካሊ ትላንትና አሸንፏል። በገዛ ሀገሩ በደጋፊ ፊት ነበር ትላንትና መሮጥ የቻለው ሶፊያን ኤልባካሊ ትላንትና እንግዲህ በጣም ደስ የሚል ድባብም በስቴዲየም ውስጥ ነበር። በተለይ ለእሱ ሲደረግለት የነበረው ድጋፍ እንዲያሸንፍም ትልቁን አስተዋጽኦ አድርጓል። የአመቱን ምርጡን ሰዓቱን ነው ትላንትና አስመዝግቦ ማሸነፍ የቻለው አትሌቱና ይሄ ምናልባትም በሞሮኮ መሮጡ ምን ያህል ጥቅም እንዳመጣለትም አንዱ ማሳያ ነው ብሎ ማንሳት ይቻላል። በዚህ ውድድር ላይ ወደ ሶስት የሚጠጉ ኢትዮጵያን አትሌቶች የአሸናፊነት ቅድመ ግምቱን ማግኘት ስለነበር በተለይ እነ አብርሃም ስሜን ጨምሮ እነ ሳሙኤል ፍሬውና ከዛ በዘለለ እነ ኃይለማርያም አማረ በዚሁ ድር ላይ ተሳትፎ ማድረግ ችለው ነበረ ነገር ግን የደረጃ ሰንጠረዥ ውስጥ ትናንትና መግባት አልቻሉም። ሳሙኤል ፍሬው አራተኛ ደረጃን ይዞ ማጠናቀቅ ችሏል። የገባበት ሰዓት 8998ም ሆኖ ትላንትና ተመዝግቦለታል ማለት ነው። ኃይለማርያም አማር አስረኛ እንዲሁም አብርሃም ስሜ ደግሞ 16ተኛ ደረጃን ትላንትና ይዘው ያጠናቀቁበትን ውጤት በዳይመንድ ሊጉ ማስመዝገብ ችሏል። በ1500 ሜትርም ኢትዮጵያውያን አትሌቶች የሚጠበቁበት ውድድር ነበረ። በዚህ ውድድር ላይ ወርቅነሽ መለሰናት ሁለተኛ ደረጃን ይዛ ማጠናቀቅ እየቻለችው፣ ሳሮን በሪያ አራተኛ፣ አክሱም አይታን ማሳያ አምስተኛ እንዲሁም ነጻነት ደስታ ስድስተኛ ደረጃን ይዞ አጠናቀዋል። ሁለተኛ፣ ሶስተኛ፣ ሁለተኛ፣ አራተኛ፣ አምስተኛና ስድስተኛ ኢትዮጵያን አትሌቶች የገቡበትም ደረጃ ሆኖ ተመዝግቧል። አንድ ዘርፍ ብቻ ትላንትና ኢትዮጵያን አትሌቶች ያሸንፉበት ርቀት ሆኖ ተመዝግቧል። ከዛ በዘለለ የኢትዮጵያ ከ20 ዓመቶችና ከ18 ዓመቶች አትሌቲክስ ሻምፒዮና ዛሬ በድሬዳዋ በይፋ ይጀምራል። ዛሬ እንግዲህ በዛሬው መርሃ ግብር ምናልባትም ለኢትዮጵያ አትሌቲክስ ፌዴሬሽን መረጃ ዛሬ የሚደረጉት የአትሌቲክስ ውድድሮች የመጀመሪያዎቹ በተለይ በጠዋት ፈረቃ ላይ የሚደረጉ ውድድሮች ከአንድ ሰዓት እስከ ሶስት ሰዓት ባሉ ሰዓቶች ውስጥ እንደሚከናወኑ ይፋ አድርጓል። ከዛ ሁለተኛው ምዕራፍ ደግሞ በዛ ቀን ውስጥ የሚደረገው መርሃ ግብር ከ9 ሰዓት እስከ 11 ሰዓት ድረስ ቆይታ እንደሚያደርግ ነው መረጃዎች የሚያሳዩት። ዋነኛ ምክንያቱ ደግሞ በድሬዳዋ ያለው የአየር ጸባይ ሞቃታማ መሆኑን ተከትሎ ውድድሮችን በምሳ ሰዓት አካባቢ ላይ ለማከናወን በጣም አዳጋች ስለመሆኑ ወይም ደግሞ ከረፋድ በኋላ ባሉ ሰዓቶች ውስጥ ለማከናወን ከባድ ስለመሆኑ ይፋ ተደርጓል። ለሰባት ቀናት ቆይታ ያደርጋል። ዛሬ በተለይ ፍጻሜያቸውን የሚያገኙ ውድድሮች አሉ። በጦር ውርወራና በዲስከስ ውርወራ በሴቶች ፍጻሜው የሚያገኝ ውድድር ሆኗል ዛሬ። ከዛ በዘለለ በከፍታ ዝላይ በሁለቱም ፆታ ደግሞ ዛሬ የፍጻሜ ውድድሮች ይደረጋሉ ተብሎ ነው የሚጠበቀው። ናይጄሪያ ላይ ለሚደረገው ለአፍሪካ የታዳጊዎች የአትሌቲክስ ሻምፒዮና ላይ የሚያሸንፉ ከዚህ ውድድር ላይ የሚመርጡ አትሌቶች በዛ ውድድር ላይ የሚገቡ አትሌቶችም ወይም የሚመረጡ አትሌቶች ይሆናሉ ተብሎ ነው የሚጠበቀው። ከአንድ ሺ አንድ መቶ በላይ አትሌቶች በዚህ ውድድር ላይ ይሳተፋሉ። ሁሉም ክልሎችና ከተማ አስተዳደሮችን ጨምሮ እንግዲህ ወደ በርካታ የሚጠጉ ክለቦች ወደ 35 የሚጠጉ ክለቦች በዚህ ውድድር ላይ እንደሚሳተፉ የአትሌቲክስ ፌዴሬሽኑ መረጃ የሚያመላክት ይሆናል። የኢትዮጵያ ፕሪሚየር ሊግ ጉዳያችንን እናንሳ። የኢትዮጵያ ወንዶች ፕሪሚየር ሊግ የ31ኛ ሳምንት ሁለት መራግብሮች ትላንትና ተደርገዋል። ትላንት አዳማ ላይ በነበረው መራ ግብር አዳማ ከተማ የሁለተኛውን ዙር የሜዳውን ጨዋታውን ትላንትና በስኬት አጠናቋል። ኢትዮጵያ ንግድ ባንክን የወቅቱን የኢትዮጵያ ፕሪሚየር ሊግ አሸናፊውን ቡድን ነው አሸንፎ ትላንትና ማጠናቀቅ የቻለው። ሁለት ለዜሮ በሆኑ ውጤት አሸንፈዋል። ነቢል ኑር ደግሞ ሁለቱንም የአሸናፊነት ኳሶች ከመረብ ማሳረፍ የቻለ ተጫዋች መሆን ችሏል። ይህ ለአዳማ ከተማ በጣም አስፈላጊና ወሳኝ ነጥብ ነው። ቡድኑ አሁንም በ9 ነጥቦች ደረጃ ላይ ተቀምጦ ነው የሚገኘው። ከወራጅነት ስጋት ነጻ አይደለም። ወራጅነት ቀጠና ውስጥ የሚገኝ ቡድን ነውእና ይህ ቡድን በቀጣይ መርሃ ግብሮች ላይ የተሻሉ ውጤቶችን አስመዝግቦ ከዚህ ከወራጅነት ስጋት ነጻ ለመሆን በተለይ በሜዳው የሚያደርገው መርሃ ግብር እንደመሆኑ መጠን በደጋፊ ፊትም እንደዛው የሚያደርገው ጨዋታ እንደመሆኑ መጠን ለአዳማ እጅጉን አስፈላጊ ጨዋታ ይሆናል ተብሎ ነው የሚጠበቀው። ኢትዮጵያ ንግድ ባንክ በ39 ነጥቦች በሊጉ ዘጠነኛ ደረጃ ላይ የተቀመጠበትን ውጤት ማስመዝገብ ችሏል። ሌላኛው ትላንትና የነበረው መርሃ ግብር የወላይታ ድቻና የመቻል መርሃ ግብር ነው። ይሄ ጨዋታ አንዳቻ በሆነ ውጤት ነው መጠናቀቅ የቻለው። ወላይታዲቻ በዮናታን ኤልያስ አማካኝነት ቀዳሚ መሆን ችሎ ነበር። ነገር ግን ትላንትና ኬሊን ኮፊጅ ኮጁ 90 ሲደመር ሰባተኛው ደቂቃ ላይ ግብ አስቆጥሮ መቻል ከጨዋታው አንድ ነጥብ እንዲወስድ አድርጓል። በተለይ ትላንትና መቻል ባለቀ ደቂቃ ነው ግብ ማስቆጠር የቻሉት። ምናልባትም ተሸንፈው ወጥተዋል የሚባልበት ደረጃ ላይ ተደርሶ ነበር ነገር ግን በጣም አስገራሚ ከ1650 ውጪ አክሮ የመታት ኳስ ናት መረብ ላይ አርፋ ከጨዋታው መቻል አንድ ነጥብ የወሰደበትን ውጤት ትላንትና ማስመዝገብ የቻለው፣ በ43 ነጥቦች አምስተኛ ደረጃ ላይ ተቀምጧል። መቻል ሁለት አዲቻ ደግሞ በ42 ነጥቦች ሰባተኛ ደረጃ ላይ የተቀመጠበትን ውጤት ማስመዝገብ ችሏል። የሊጉ የ31ኛ ሳምንት የማሳረጊያ ሁለት ጨዋታዎች ዛሬም ቀጥሎ የሚደረጉ ነው የሚሆነው 31ኛው ሳምንት ዛሬ በሚደረጉ ጨዋታዎች ይጠናቀቃል። በዚህም መሰረት መቀለሰቡ አንድርታ ና ሶልሽር የሚገናኙበት መርሃ ግብርም ትኩረትን አግኝቷል። በሊጉ አስራአምስተኛ ና አስራ ሰባተኛ ደረጃ ላይ ተቀምጠው ነው እነዚህ ሁለቱ ቡድኖች እርስ በርስ የሚገናኙት። እያንዳንዳቸው ቡድኖች ማሸነፍ የደረጃ ለውጥ አያመጣላቸውም። ነገር ግን ከወራጅነት ስጋት ቀስ በቀስ ራሳቸውን ነጻ ለማድረግም ውጤቶች የግድ አስፈላጊ ስለሆኑ ከዚህ መራግብር ማሸነፍ ለሁለቱም ቡድኖች እጅጉን አስፈላጊ ነው። በተለይ የተሻለ ቦታ ላይ መቀመጥ የቻለው መቀለሰ ባንድርታ አሁን በሊጉ ሰላሳ ነጥቦችን ሰብስቦ አስራአምስተኛ ደረጃ ላይ ነው የሚገኘው። ዛሬ እንግዲህ ነጥቡን ወደ ሰላሳ ሶስት ለማሳደግ ና በተወሰነም የሞረር ስጋቱን ለመቀነስ የሚያደርገው ጨዋታ ይሆናል ተብሎ ነው የሚጠበቀው ሱ ሽረም በተመሳሳይ በዛው ደረጃ ላይ መቀመጥ የሚችል ቡድን ይሆናል ተብሎ ነው የሚታሰበው። ግን በመቀለ ሰው አንድርታ ና በሱልሽር መካከል እንኳን ዛሬ የስም ነጥብ ልዩነት አለ። መቀለ 7 ነጥቦች ያሉት ሶል ሽረ ደግሞ 22 ነጥቦችን ብቻ ሰብስቦ ነው በሊ 1 ሰባተኛ ደረጃ ላይ የሚገኘውና ይሄ ጨዋታ ይበልጥ እንዲጠበቅ አድርጎታል። ሌላኛው ምራግብር በሐዋሳ ከተማና በፋሲ ከተማ መካከል የሚደረገው ያመሻሽ 12 ጨዋታ ነው። ሐዋሳ ከተማ ዘንድሮ በተለይ ግብሩ ወደ ሐዋሳ ከሄደ በኋላ ለሐዋሳ ከተማ ምን ያክል ጠቃሚ እንደነበረ ባለፈው ጨዋታዎች ላይ በደንብ ስንታዘብ ነበር። ሐዋሳ ከተማ ተደጋጋሚ ነጥቦችን በመውሰድ በጣም ጥሩ የሚባል አቁሙን ማሳየት የቻለ እግር ኳስ ቡድን መሆን ይችላል ላይ የነበረው ምራ ግብር አዳማ ላይ በሚኖረው ቆይታስ ምን መልክ ይኖረዋል፣ የሚለው ነገር እንግዲህ የአሰልጣኝ ሙሉጌታ ምረት ቡድን ምን መልክ ያሳያል፣ የሚለው ነገር የሚጠበቅ ነው። ፋሲል ከነማም ካለው ስብስብ አንጻር የዘንድሮ አቋሙ በጣም ደካማ ነው ብሎ ማንሳት ይቻላል። በጣም ጥሩ የሚባል ስብስብ ይዞ ነገር ግን ለውጤት መብቃት ያልቻለ ቡድን ነው። እንደውም የፋሲል ከነማ ደጋፊዎች ከአሰልጣኝ ውበቱ አባተ ጋር በተያያዘ ቅሬታቸውን በስቴዲየሙ ሲያሰሙ እንደነበር የሚታወቅ ነው። በተለይ አሰልጣኙ ፋሲል ከነማን እንዲለቅ በተደጋጋሚ ጥሪዎችን እያሰሙ ነው የሚገኙት በስቴዲየሙ ሲ ከነማ ውጤት አሰልጣኙ ከክለቡ ጋር እንዲለያይም ፍላጎት እንዲያድር አድርጓል ማለት ነው በደጋፊዎቹ ዘንድ ዛሬ ይህ ጨዋታ እንዲጠበቅ አድርጎታል። እነዚህ ሁለቱ ቡድኖች እንግዲህ በመካከላቸው አንድ ነጥብ ብቻ ነው ያለው። ሀዋሳ ከተማ በ37 ነጥቦች 10 ረኛ ነው። ፋሲል ከነማ ደግሞ በ36 ነጥቦች 11 ኛ ደረጃ ላይ ነው የሚገኘው አንድ ነጥብ ነው መካከላቸው ያለው፣ ስለዚህ ጨዋታው እንዲጠበቅም አድርጎታል ማለት ነው። እነዚህ የ31 ኛው ሳምንት የማሳረጊያ ሁለት ጨዋታዎች ናቸው። ከዛ በዘለ የኢትዮጵያ ከ20 አመት በታችም የፕሪሚየር ሊግ የማጠቃለያ ውድድር በሐዋሳ እየተከናወነ ነው የሚገኘው። ትላንትና ሁለት መራ ግብሮች የምድብ ሶስተኛ ጨዋታዎች ከምድብ ላይ ማለት ነው ተከናውነዋል። በዚህ መሰረት ሲዳማ ቡና ኢትዮ ኤሌትሪክን አንድ ለዜሮ በሆነ ውጤት ማሸነፍ ችሏል። ኢትዮጵያ ቡና ደግሞ ወልቂጤ ከተማን ሁለት ለአንድ በሆነ ውጤት ነው ትላንትና ማሸነፍ የቻለው። ኢትዮጵያ ቡና በውድር አመቱ ሁለተኛ ድሉን በዚህ በማጠቃለያ ውድድሩ ላይ ማሳካት ችሏል። ሲዳማ ቡና ደግሞ ካለፉት ሶስት መራ ግብሮች ውስጥ ሰባተኛ ነጥቡን ማሳካት ችሏል። አንድ መራ ግብር ባቻ ሁለት መራ ግብሮችን ደግሞ በድል ማጠናቀቅ የቻለ እግር ኳስ ቡድን ነው እና ምድቡንም እየመራ የሚገኘው ሲዳማ ቡና ነው በስድስት ነጥቦች የሚከተለው ደግሞ ኢትዮጵያ ቡና መሆን ችሏል። ከዚህ ምድብ ምናልባትም እነ ወልቂጤ ከተማና ሃዲያ ሆሳዕና የመሰናበታቸው ነገር የሰፋ ነው ብሎ ማንሳት ይቻላል። በተለይ ሃዲያ ሆሳዕና በዚህ ውድድር ላይ እየተካፈለ የሚገኝ ቡድን አለመሆኑን ተከትሎ በእርግጥ በዚህኛው ዙር አራፊ ቡድን ነበር፣ ነገር ግን ያለፉትን ሁለት መርሃ ግብሮች በፎርፌ ነጥብ አሳልፎ መስጠቱ የሚታወስ ነው። ከዚህ በኋላ ይጫወታል ተብሎ አይጠበቅም። ስለዚህ በዚህ ምድብ ላይ ሲዳማ ቡናና ኢትዮጵያ ቡና ወደ ቀጣዩ ዙር የማለፍ እድላቸው የሰፋ ነው። በሌላኛው ምድብ ደግሞ ናዋሳ አዳማ ከተማና ኢትዮጵያ መድን የሚያደርጓቸው ፉክክሮችም በኢትዮጵያ ከ20 ዓመት በታች ፕሪምየር ሊግ ላይ ጥሩ የሚባል ፉክክር እየተስተዋለበት ነው ብሎ ማንሳት ይቻላል። ወደ አፍሪካ ጉዳዮቻችን እናቅናና የካፍ ኮንፌዴሬሽን ዋንጫን ጉዳይ እናንሳ። በካፍ ኮንፌዴሬሽን ዋንጫ ትላንትና የፍጻሜ የመልስ ጨዋታ በታንዛኒያ ተደርጎ ነበረ። ሲምባ በገዛ ሜዳው ከሞሮኮ ክለብ ሬኔሳንስ ቤርካኒ ጋር ያደረገውን ጨዋታ አንዳቻ በሆነ ውጤት ማጠናቀቅ ችሏል። በመጀመሪያው ዙር ሞሮኮ ላይ በነበረው ምራ ግብር ሁለት ለዜሮ በሆነ ውጤት ነበረ መሸነፍ የቻለው ሲምባ። ትናንትና አንዳቻ መለያቱን ተከትሎ በድምር ውጤት ሶስት ለአንድ ተሸንፎ እንግዲህ ቤርካኒ የካፍ ኮንፌዴሬሽን ዋንጫን ማሸነፍ የቻለበትን ታሪክም ዘንድሮ መስራት ችሏል። ይሄ ቡድን ካለፉ ስድስት ዓመታት ለሶስተኛ ጊዜ የካፍ ኮንፌዴሬሽን ዋንጫን በአሸናፊነት ያጠናቀቀበት ታሪክ ከመሆኑ ተመዝግቧል። ተደርጓል ከቱኒዚያው ቡድን ሴፋክሲን ጋራ እኩል ሶስት ጊዜ የኮንፌዴሬሽን ዋንጫን በማሳካትም ታሪክን መጋራት የቻለበትን ምሽት ትላንትና ማሳለፍ ችሏል። በጣም አስደሳችሁ ነገር በተለይ ለቤርካኒ በጣም ጥሩ የሚባለው ዜና ትላንት በሲምባ ሜዳ ነው ዋንጫውን የሚያነሳውና ደስታውንም የገለጸው እዛ ሜዳ ላይ ነውእና ይሄ ለሲምባ ምንም እንኳን የታንዛኒያ ቡድን ዘንድሮ በጣም ጥሩ የሚባል ጉዞ በዚህ ውድድር ላይ ማድረግ ቢችልም እስከ ፍጻሜው ድረስ መጓዝ ቢችልም፣ በሜዳው ግን ያገኘውን እድል ትናንትና ሳይጠቀምበት ቀርቷል ማለት ነው። ይሄ በካፍ ኮንፌዴሬሽን የተደረገ መርሃ ግብር ነው። በካፍ ቻምፒየንስ ሊግ ደግሞ የደቡብ አፍሪካው ማማሎዲ ሰንደውንስና የግብፁ ፒራሚድም የመጀመሪያ ዙር ጨዋታቸውን ደቡብ አፍሪካ ላይ አድርገው አንዳቻ በሆነ ውጤት ማጠናቀቃቸው የሚታወስ ነው። ግብፅ ላይ የመልሱ ጨዋታ ይደረጋል። ፒራሚድ የተሻለ የአሸናፊነት ቅድመ ግምት ወስዷል። ነገር ግን ማማሎዲ ሰንደውንስም ከሜዳው ውጭ እና ሀላሊን ሁሉ አሸ ያሸንፉ የመጣ እግር ኳስ ቡድን እንደመሆኑ መጠን በቀላሉ እጅ ስጣል ተብሎ አይጠበቅም። በቀጣይ በካፍ ሻምፒዮንስ ሊግም ማን ሻምፒዮን ይሆናል የሚለው ነገር በጉጉት እንዲጠበቅ አድርጎታል። የእንግሊዝ ፕሪሚየር ሊግ ጉዳያችንን እናንሳ፣ በቀጣይ ጉዳዮቻችን ማለት ነው፣ ክቡራን ተመልካቾቻችን የ38ኛው ሳምንት የእንግሊዝ ፕሪሚየር ሊግ የማሳረገ ምራ ግብሮች ትላንትና ተደርጓል። በዚህ መሰረት እንግዲህ ሊቨርፑል ትላንትና በአንፊልድ ከክሪስታል ፓላስ ጋር ያደረገውን ጨዋታ አንዳቻ በሆነ ውጤት ቢያጠናቅቅም የፕሪሚየር ሊጉን ዋንጫ ከፍ አድርጎ ያነሳበትን ምሽትም በአንፊልድ አሳልፈዋል። ለሊቨርፑላውያን በጣም ድንቅ ምሽት ነበር ትላንትና ብሎ ማንሳት ይቻላል። ከማንችስተር ዩናይትድ ጋራ ለሀያኛ ጊዜ የፕሪሚየር ሊጉን ታሪክ በማንሳት የተጋሩበትን ውጤታቸው ነው ትላንትና ማስመዝገብ የቻሉት አሰልጣኝ ዩርገን ክሎፕ ትላንትና ፊልድ ተገኝተው የቀድሞ ቡድናቸውንም ሲደግፉ ተስተውሏል። ከዛ በዘለ የቀድሞ የሊቨርፑል የአማካኝ ስፍራ ተጫዋችና እንግሊዛዊ የሊቨርፑል የቀድሞ አምበል ጆርዳን ሄንደርሰንን በተመሳሳይ ከአያክስ የመራግብር መጠናቀቅ በኋላ ወደ እንግሊዝ ተመልሶ ትላንትና አንፊልድ ላይ ይህን ጨዋታ ከታደሙ ሰዎች መካከል አንዱ ነው። ትላንትና እንግዲህ ሊቨርፑል ስኬታማ ሆኖ አጠናቋል። አርሰናል ከሜዳ ውጪ ሳውዛምትንን ገጥሞ ሁለት ለአንድ በሆኑ ውጤት አሸንፏል። ሁለተኝነቱን አስከብሮ ባሳለፍነው ሳምንት ማጠናቀቁ የሚታወስ ነው። ማንቸስተር ሲቲ ከሜዳ ውጪ በክራቨን ኮቴጅ ፉላምን ገጥሞ በኤካይ ጉንዱጋ ና በኤርሊንግ ብራውት ሃላንድ ግቦች ሁለት ለ ለዜሮ በሆነ ውጤት አሸንፎ በአመቱ ሶስተኛ ደረጃን ይዞ ማጠናቀቁን አረጋግጧል። ቼልሲ አራተኛ ደረጃን ይዞ ያጠናቀቀ እግር ኳስ ቡድን ነው። ከሜዳ ውጪ በሲቲ ግራውንድ ኖቲንግ አንፎረስትን ገጥሞ ኮል ዊልባ ባስቆጠራት ብቸኛ ኳስ አንድ ለዜሮ በሆነ ውጤት አሸንፈዋል። ትላንትና የኤንዞ ማሬስካ ቡድን እየነበረው የደስታ አገላለጽም በጣም አስገራሚ ነበር፣ ከወደ አውሮፓ ሻምፒንስ ሊግ መመለሱን ተከትሎ ማለት ነው። ሌላኛው ወደ አውሮፓ ሻምፒንስ ሊግ መግባቱን ያረጋገጠው ኒውካስል ዩናይትድ ነው። በጣም እድለኛ የሆነ እግር ኳስ ቡድን ነበር ትላንትና ኒውካስል ብሎ ማንሳት ይቻላል። ዋነኛ ምክንያቱ ደግሞ የእግር ኳስ ቡድን በገዛ ሜዳው በኤቨርተን አንድ ለዜሮ በሆኑ ውጤት ተሸንፎ ነበረ። ትላንትና በነበረው መራ ግብር ላይ አስቶን ቪላ ግን በማንቸስተር ዩናይትድ መሸነፉ በቀጣይ ዓመት በአውሮፓ ሻምፒዮንስ ሊግ እንዲሳተፍ አድርጎታል። በተለይ አስቶን ቪላ በማንቸስተር ዩናይትድ የተሸነፈበት መንገድ ትክክል አይደለም በሚል ክለቡ ለሚመለከተው አካል ወይም ደግሞ ለገላጋዮች ፍርድ ቤት ይግባኝ ጠይቋል። ጉዳዩ እንዲታየለትም ጉዳዮችን አንስቷል። በተለይ ሮጀር ሞርጋንስ ያስቆጠራት ግብ ምንም አይነት ስተት አልነበረባትም የሚል ቅሬታን ያነሳበት ሌላኛው ጉዳይ ሆኗል። ትላንት እንግዲህ እነዚህ በእንግሊዝ ፕሪሚየር ሊግ የተደረጉ ጨዋታዎች ናቸው። በዚህ መሰረት እንግዲህ አስቶን ቪላ እንዲሁም የእንግሊዝ የፌ ዋንጫ አሸናፊ ክሪስታል ፓላስ በቀጣይ አመት በዩሮፓ ሊግ የሚሳተፉ ነው የሚሆነው። ኖቲንጋም ፎረስት ደግሞ በቀጣይ አመት በአውሮፓ ኮንፈረንስ ሊግ የጥሎ ማለፍ መራ ግብሮች ጀምሮ ማለት ነው ጨዋታዎቹን የሚያከናውን ይሆናል ተብሎ ነው የሚጠበቀው። እዚህ ጉዳይ ላይ እንቆይና የመሐመድ ሳላን ጉዳይ እናንሳ። መሐመድ ሳላ እንግዲህ በ ትላንትና አንድ ጎል አስቆጥሯል። ክሪስታል ፓላስ አንዳቻ በተለያየበት ጨዋታ ላይ ከሊቨርፑል ጋር ማለት ነው ብቸኛዋን ግብ ማስቆጠር እንደቻለ ይታወቃል። መሐመድ ሳላ በውድድር አመቱ 29 ግቦችን በማስቆጠር እንግዲህ የፕሪሜር ሊጉ ከፍተኛ አስቆጣሪ ሆኖ ትላንትና አጠናቋል። ሳላ እንግዲህ የወርቅ ጫማውንም ትናንትና በአንፊልድ ተረክቧል። ከዛ በዘለለ በውድድር አመቱም 18 ለግብ የሆኑ ኳሶችን አመቻችተው በማቀበልም በዚህ ዘርፍ አሸናፊ ሆኗል። መሐመድ ሳላ የጸሐፊዎች የአመቱ ምርት ተጫዋች፣ የፕሪሚየር ሊጉ የአመቱ ምርት ተጫዋች ብዙ ዘርፎችን በማሸነፍ እንግዲህ እንደ ሳላ ዘንድሮ ስኬታማ የለም ብሎ ማንሳት ይቻላል። ባላንዶር ላይም ከሚጠበቁ ጫዋቾች መካከል ሙሐመድ ሳላ በግንባር ቀደምትነት የሚነሳ ተጫዋች ነው። ትላንትና ከቡድኑ ጋር የፕሪሚየር ሊጉን ዋንጫ ሳካ ክብሮችንም በመውሰድ እንግዲህ ስኬታማ ጊዜን አሳልፏል። ከዛ በዘለ በአንድ የውድድር ዘመን 47 የግብ አስተዋጽኦዎችን በማበረከት እንግዲህ ሙሐመድ ሳላ በአንዲ ኮልና በአለን ሽረር ተይዞ የነበረውን ሪከርድም ትላንትና የተጋራበትን የውድድር አመት አሳልፏል። ና ለሳላ ይሄ አመት እጅግ አስደናቂ ነበር ብሎ ማንሳት ይቻላል። በግብ ጠባቂዎች ዘርፍ ደግሞ ዴቪድ ራያና የኖቲንግሃም ፎረስት ግብ ጠባቂ ማት ሴልስ እንግዲህ የወርቅ ጓንቱን የወሰዱበት አጋጣሚ ትላንት ተፈጥሯል። ተመሳሳይ ውጤት ማስመዝገባቸውን ተከትሎ በዚህ ውጤትም አጠናቀዋል ማለት ነው። የስፔላ ሊጋ ጉዳያችንን በቀጣይ ሰዓት እናንሳ። ስፔላ ሊጋ ትላንትና የማሳረገ መርሐ ግብሮችን አከናውኗል። ባርሴሎና በሳን ማሚስ አትሌቲክ ቢልባውን 3 ለ0 በሆነ ውጤት ማሸነፍ ችሎ 88 ውጤቶችን በመሰብሰብ እንግዲህ አመቱን በስኬት ያጠናቀቀበትን መራ ግብር ማስመዝገብ ችሏል። 88 ነጥቦችን የሰበሰበው ባርሴሎና ምን ያክል አመቱ ለባርሴሎና ጥሩ እንደነበረ በደንብ ማሳያ ነው። ትናንት በነበረው መራ ግብር ላይ ሮበርት ሌዋንዶስኪ ሁለት ግቦችን ማስቆጠር ችሏል። ፌራን ዳኒ ኦልሞ ደግሞ ሌላኛውን ኳስ ከመረብ ማሳረፍ የቻለ ተጫዋች ሆኗል። ባርሴሎና አመቱን በስኬት አጠናቋል። ከዛ በዘለለ እንግዲህ ኪሊያን ሚባፔ በ31 ግቦች የስፔን ላሊጋ የውድድር አመቱ ከፍተኛ ግብ አስቆጣሪ ሆኖ አጠናቋል። ይህ ተጫዋች በመጣበት አመት እንግዲህ በማድሪድ በጣም ጥሩ የሚባል አቅሙን ያሳየበት አመት ሆኖ ተመዝግቧል። አጀማመሩ ጥያቄ ሲነሳበት ነበር። አጨራረሱ ግን እጅግ ያማረ ሆኖለታል። ኪሊያን ሚባፔ ማለት ነው። እነ ሮናልዶ እንኳን በማድሪድ በአንድ አመት ቆይታቸው ያላስመዘገቧቸውን ቁጥሮች ነው ኪሊያን ሚባፔ ማስቆጠር ማስቆጠርም ወይም ማስመዝገብ የቻለው። ይህም ተጫዋቹ በአመቱ ምን ያክል ጠንካራ አቋም ላይ እንደነበረ ያሳያል። ማድሪድ እንደ ቡድን ጥሩ አይደለም ዘንድሮ ዋንጫዎችን ሳያሳካ ነው ማጠናቀቅ የቻለው። ኪሊያን ሚባፔ ግን ከዚህ ቡድን ውስጥ ነጥሮ መውጣት የቻለ ተጫዋች መሆን ችሏል። በዚህ መሰረት እንግዲህ በቀጣይ አመት ባርሴሎና፣ ሪያል ማድሪድና አትሌቲኮ ማድሪድን ጨምሮ አትሌቲክ ቢልባኦ እና ቪያሪያል በአውሮፓ ሻምፒየንስ ሊግ የሚሳተፉ እግር ኳስ ቡድኖች መሆናቸውን አረጋግጠዋል ተረጋግጠዋል ሪያል ቤቲስና ሴልታ ቪጎ ደግሞ በኢሮፓ ሊጉ የሚሳተፉ ቡድኖች ናቸው። በተለይ የሴልታ ቪጎ በዚህ ውድድር ዓመት የነበረው አቋም በጣም አስደናቂ ነበር። ወደ ኢሮፓ ሊጉም ማደግ የቻለበትን ትልቅ ውጤቱን ማስመዝገብ ችሏል። ራዮ ቫይካኖ ደግሞ በቀጣይ ዓመት በአውሮፓ ኮንፈረንስ ሊግ የሚሳተፍ ሌላኛው እግር ኳስ ቡድን መሆኑን አረጋግጧል። ከስፔን ላ ሊጋ ሌጋኔስ፣ ላስ ፓልማስና ሪያል ቫላዶሊድ ደግሞ አስቀድመው መውረዳቸው የሚታወስ ነው። የጣሊያን ሴሪያ ጉዳያችን እናንሳ። በጣሊያን ሴሪያም በቀጣይ ዓመት በአውሮፓ ሻምፒዮንስ ሊግ የሚሳተፈውን አራተኛውን ቡድን ማን ነው የሚለው ነገር በትላንትና ሲጠበቅ እንደነበረ ይታወቃል። በተለይ ዩቬንቱስ በጣም አጣብቂኝ ውስጥ ገብቶ እንደነበረ የሚታወስ ነው። በተለይ ትላንትና ዩቬንቱስ ከ ከቬኔዚያ ጋር የነበረው ምራ ግብር እንዲጠበቅ ያደረገበት ምራ ግብር ቬኔዚያ ካሸነፈ በሊጉ ለመሰንበት ከተሸነፈ ደግሞ ከሊጉ ለመውረድ የሚያደርገው መራ ግብር ነው። ዩቬንቱስ ደግሞ ወደ አውሮፓ ሻምፒንስ ሊግ ለመሳተፍ የሚያደርገው መራ ግብር ነበር ነበርና ዩቬንቱስ ትላንትና ሶስት ለሁለት አሸንፎ ወደ አውሮፓ ሻምፒንስ ሊጉ መግባቱን ያረጋገጠበትን ውጤት አረጋግጧል ማለት ነው። ትላንትና ይሄ ለዩቬንቱስ በጣም መልካሙ ዜና ነው። አታላንታ ኢንተር ሚላን፣ እና ናፖሊ ደግሞ ሌሎቹ በአውሮፓ ሻምፒዮንስ ሊግ የሚሳተፉ ቡድኖች ናቸው። የአሎንሶን ጉዳይና አንሳ ጉዳይ በቀጣይ ጉዳዮችን ጃቬ አሎንሶ የሪያል ማድሪድ አሰልጣኝ መሆኑ በይፋ ተረጋግጧል። ሪያል ማድሪድ አዲሱ አሰልጣኙ ዣቪ አሎንሶ ስለመሆኑ ክለቡ ይፋ አድርጓል። በዚህ መሰረት እንግዲህ የሶስት ዓመት ኮንትራት ተፈራርሞ እስከ 2028 በሚቆይ ኮንትራት አዲሱ የሪያል ማድሪድ አሰልጣኝ መሆን ችሏል። እንደውም ዛሬ በይፋ ስራውን የሚጀምርበት ቀን ስለመሆኑ ነው የተገለጸው። በዓለም የክለቦቹ ዋንጫ ውድድር ላይ ሪያል ማድሪድን በአሰልጣኝነት እየመራ እንደሚሳተፍ ነው መረጃዎች የሚያሳዩት። በመጨረሻም የማቲያስ ኩኒያን ጉዳይ እናንሳ ማቲያስ ኩኒያ በማንቸስተር ዩናይትድ አዲሱ ፈራሚ ሆኖ የመቀላቀል

ትላንትና እየወጡ በነበሩ መረጃዎች መካከል እንግዲህ ይህ ተጫዋች እስከ 2030 በሚቆይ ኮንትራት ለማንቸስተር ዩናይትድ ፊርማውን ሰለማኖሩ ተሰምቷል። የአምስት ዓመት ኮንትራት ነው፣ እየቆየ ደግሞ የሚታደስ ተጨማሪ የአንድ ዓመት ኮንትራትም ስምምነት ሰለመፈጸሙ ተሰምቷል። 625 ሚሊዮን ፓውንድ ማንቸስተር ዩናይትድ ለወልቨራምፕትን ወንደረርስ የሚከፍለው የዝውውር ገንዘብ ሰለሞኑ ተሰምቷል። ይሄ ለማንቸስተር ዩናይትድ የፊት መስመር ጥሩ አማራጭም ይሆናል ተብሎ ነው የሚጠበቀው። በተለይ ማንቸስተር ዩናይትድ ዘንድሮ በጣም አስቸጋሪ ውድድር አመትን ነው በእንግሊዝ ፕሪሚየር ሊግም ወይም በውስጥ ውድድሮች ማሳለፍ የቻ በዩሮፓ ሊጉ ለፍጻሜ ቢበቃም በቶተንሃም ግን ሽንፈት ማስተናገዱ የሚታወስ ነው። እንዳጠቃላይ እንግዲህ ማቲያስ ኩኒያን ማግኘቱ በጣም እንደ መልካም ዜና የሚነሳ ነው ብሎ ማንሳት ይቻላል። ክቡራን ተመልካቾቻችን ለአዲስ ቀን ያዘጋጀንልናችሁ ስፖርታዊ መረጃዎቻችንም በዚያ አብቅተዋል። አብርሃም ተስፋዬ ነበርኩ። በያላችሁበት መልካም